የዞኑን ሰላም በራስ አቅም ለማጽናት የሚያስችል ወታደራዊ ስልጠና ማግኘታቸውን የወልቃይት ጠገዴ ሰቲት ሁመራ ዞን አመራሮች ተናገሩ። ከፍተኛና መካከለኛ አመራሮቹ ሲወስዱ የነበረው ወታደራዊ ስልጠና አጠናቅቀው ተመርቀዋል። አምሳሉ አሞኜ ዝርዝር ዘገባ አለው። የወልቃ ይት ጠገዴ የሰቲት ሁመራ ዞን አስተዳደር የዞኑን ሰላም ለማጽናት ያስችል ዘንድ በተለያዩ ጊዜያት ለጸጥታ መዋቅሩ የአቅም ማጎልበቻ ስልጠና ሲሰጥ ቆይቷል። ከሰሞኑ ደግሞ በዞኑ በሚገኙ ሁሉም ወረዳዎችና ከተማ አስተዳደሮች የሚገኙ ከፍተኛና መካከለኛ አመራሮች ሲወስዱት የነበረውን ወታደራዊ ስልጠና አጠናቀው ተመርቀዋል። ስልጠናው ራስን ለመገንዘብና አቅም ለይቶ ለመጠቀም ጉልበት ፈጥሯል ሲሉ የዞኑ ዋና አስተዳዳሪና የዕለቱ ተመራቂ አቶ አሸተ ደምለው ተናግረዋል። ከሰሞኑ በየደረጃው ያለውን አመራራችን የወሰደው የተከዘዘብ የዘብ ስልጠና አእምራዊ ማጎልበቻ ክፍሉ ራሱን የመገንዘብ አቅምን የማወቅ ጸጋና በረከትን ለይቶ የመጠቀም የሐሳብና የተግባር ጉልበት መፍጠሪያ መድረክ እንዲሆን ተደርጓል። ትግላችን ራስን የመሆን ክቡር የማንነት ትግል ነው። የራስን ዕድል በራስ የመወሰን አማራነትን የማስከበር ትግል ነው። ነገር ግን ይህን ዘላቂ የሕግ አሸናፊነት የሚያበቃን ሰላማዊ የትግል መንገድ አልቀበልም ብለው ዳግም ለወረራ ተከዜን የሚሻገር ወራሪን የምናሳፍርበት የጸረ ወረራ ትግላችን መመከቻ ነው። ዘላቂ ነጻነትንና ሰላምን የማረጋገጥ ኃላፊነትን ለመወጣት ታስቦ የተሰጠው ሥልጠና በስኬት መጠናቀቁንም አቶ አሸተ ገልጸዋል። የሀሳብ ትጥቁም ሆነ የብረት ትጥቁ በአግባብና በሙሉ የኃላፊነት ስሜት እየተመራ በመሆኑ በየደረጃው ለሚገኘው አመራራችን በተከዜ ዘብ ተልዕኮ አመራር እና የዘላቂ ነጻነት ማረጋገጥ ታሪካዊ ኃላፊነት ዙሪያ ለሳምንታ ሲሰጥ የቆየው ስልጠና ስኬታማ በሆነ መንገድ ተጠናቋል። ነጻነት ማግስት ማህበረሰቡ በራሱ ልጆች እየተመራ ነው ያሉት የዞኑ ምክትል አስተዳዳሪና ሰላምና ጸጥታ መምሪያ ኃላፊ ኮሎኔል ደመቀ ዘውዱ፣ ስልጠናው ማህበረሰቡን በብቃት ለመምራት የሚያስችል አቅም መፍጠሩን አስረድተዋል። በራሳችን ልጆች፣ በራሳችን ተወላጆች የፖለቲካ ስልጣኑም የኢኮኖሚውም ሁሉም ነገር ከቀበሌ እስከ ዞን ያለው ስልጣን ይዘናል፣ እያስተዳደርን ነው። እንከተላችሁ የሚል መሪ ሳይሆን ተከተሉን የሚል መሪ ማፍራት ይገባናል። አገር ከመሬት ወርደ በእውነት ስንመራ ነው ሕዝቡ የሚከተለው አካባቢያችንን ሰላም እናደርገው ህግን ምናስከብር ስልጠናው የዞኑን ሰላም ለማረጋገጥ ሚናው ከፍተኛ መሆኑን ከተመራቂ አመራሮች መካከል የማይካድራ ከተማ አስተዳደር ገቢዎች ጽፈት ቤት ኃላፊ ወይዘሮ ደብሬ ግርማይ እና የዞኑ ንግድና ገበያ ልማት መምሪያ ኃላፊ አቶ ፍስሀ ሀጎስ ተናግረዋል። በአካላዊም ይሁን በስነ ልቦናዊ ተቀርጸን ወጣንበት ቆንጆ የሆነ ስልጠና ነው ያገኘ ነው ማለት ነው። ህዝባችን በዲስፕሊን እንድንመራው ከታች እስከላይ በመዋቅር እንድንመራው ው ስልጠና ጠቅሞናል። በጣም ወሳኝ ስልጠና ነው። ከውስጥም ከውጭም ለሚገጥመን ፈጠና ራሳችን ለመከላከልና ለመመከት፣ አካባቢያችን ወይም ዞናችን ፍጹም ሰላማዊ ለማድረግ አጠቃላይ ህገወጥ ተግባራት ላይ የሚሰማሩ አካላትን ህግ ለማስከበር ከታጣቂዎቻችን በፊት እኛ እንደ መሪ ፊት ሆነን መርተን አካባቢያችን ሰላም ለማድረግ ነው ትልቁ አላማው። ያን ለማድረግ ደግሞ ቆርጠን ተነስተናል። የወልቃይት ጠገዴ የሰቲት ሁመራ ዞን ማህበረሰብ ራሱን በራሱ እንዲያስተዳድርና እንዲያደራጅ መንግስት እያደረገው ላለው ትብብርና ድጋፍ ኮሎኔል ደመቀ ምስጋናቸውን አቅርበዋል። ያሆ አትናገሩት ያሆ እሱ ይህን ነገር ያሆ ወደረኛ ነው ያሆ አይችልም ነገር ያሆ